ሁለት እስታሸንፍ ነው አሸነፍክ የሚባለው፣ እስታሸንፍ ነው አሸነፍክ የሚባለው። አሁን ያሸነፍክ ማለት ሁለት አሸንፈኝ ዝጋው። ጣንን እንዳትረሳ። ሰውዬ ስሙ ግላ ሰዎች በላ ነው ግላብ ያላቸው ሰዎች አንድ ቁጥር ኮሜንት ላይ ጻፉልኝ። ፍቅር አለሽ፣ ሜሊን አለሽ፣ ግላብ አለሽ። ሀቢቢ ቲንክ ዩሽ። በጣም ናዱ፣ ቲንክ አለሽ። ኦኬ፣ ፍቅር ግላብ አለሽ። ስለሽ ትሰጫለሽ። እሺ፣ ወይኔ እናቴ፣ አንድ ቁጥር ነው። ጾምት እስኪ ጨዋታችን ጉረኛ። ኧረ ኧረ ኧረ

ምንድነው አበ ምንድነው? ምቀኝነታችሁ ምንድነው የሚጠቅማችሁ መስጠት? ለዚች ጉረኛ ንዘፈን ላዘጋጅላት። ቆይ ናዱ ቤ በኩል የገባሁት እነዚህ ስሚኝ ማሬ። ናዱ ስሚ ሜሎና ነው ፍቅር ካለሽ ግላቡን ሰላሳ ሰከንድ ላይ እኔን አጠብቁኝ፣ እኔን አጠብቁኝ። ዝጉ በሻፍኑት

ናዲ ቴንክ ዩ ሶ ማች ጥራችኋል እኮ ሚናታ፣ ቴንክ ዩ ሶ ማች ሜላኒ፣ ሊዮ፣ ሁላችሁም በጣም ነው የማመሰግነው፣ ጥራችኋል ራቸኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔኔ

ወግዚኦ አንዴ እኮ ነው ያሸነፍከኝ። ልትሞት ነው እንዴ እ ቀን ሲጥል ቆለጥ ይከብዳል፣ አላልኩሽም አሁን አንቺ ቆለጥ። እሸይ ስማኝ፣ ስማኝ እኔ ምንም ቀን አልጣለኝም፣ ምንም ቀን አልጣለኝም። ስማ አንዴ፣ ስንቴ ነው ጋ ያሸነፍኩት ስንቴ ነው አንዴ ያሸነፍከኝ? ሁላችንም አመሰግናለሁ። ተረባረ ስሚ አለው ተጣፍቷል

እቺ ጉረኛ በሪከርድ ማህድ ይቀመጥላት። እኔ ደግሞ ሪከርድ የእድሜ የድሜ ማረጃ ይቀመጥላችሁ። እኔ ጋር መጣላት ተፈልጋችሁ አድርጉ። አሁን ትልቅ ማፖሰት ያለባችሁ 100000 ለ10000 ምናምን ያሸንፈኝ ነው በቃ አረ፣ ሎራ ምንድነው? እንዴት ነው እንደዚህ ሆንሽ? ነው እናት አም ሶሪ ዩ ጋይስ አይ ቲንክ ስምሽ ቤታ ይመስለኛል እና